አሰላሙ አሌይኩም ወረህመቱላ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር ሁሉም ሰላም ነው፣ አልሐምዱሊላ። እንዴት ናችሁ? ሁሉ አመን ሁሉ ሰላም። እኔገ አልሐምዱሊላ፣ ሁሉም ሰላም ነው። እንሻላ ሁላችንም አላህ ላይ ያለንበት ይጠብቀን ማለት ነው። ዛሬ ማለት ነው ያው የሰሞኑ ውዝግብ አለ፣ ሁላችንም እየተወዛግብን ያለንበት ማለት ነው እና የዚህ የፓስፖርት የኢቃማ ጉዳይ ማለት ነው ከአንዳንድ ጊዜ አውረጋ ብሎ ማሰብ የተሻለ ነገር ይመስላል ማለት ነው። ምክንያቱም አሁን የስንት ሰው ወሬ ስንት አይነት ወሬ እንሰማለን። ግማሹ አራት ሺህ ብር ብቻ ከፍላችሁ ኢቃማችሁን መያዝ ትሽላላችሁ ይለናል። ግማሹ ደግሞ የኖራችሁበትን አመት የአመት ስድስት መቶ ወሬ ያለ አስባችሁ? አስር ዓመት ተቀመጣችሁ አስራ አንድም ዘጠኝም ስምንትም ብቻ የተቀመጣችሁበትን የግድ መክፈል አለባችሁ። እስከዛሬ ያለ በየአመቱ ስድስት ስድስት መቶ ሂሳብ አለ ይላል። ግማሹ ደግሞ የምህረት አዋጅ ስለሆነ ምንም ነገር የሚከፈል ነገር የለውም። በቃ ሄዳችሁ ከፊል ብቻ ፈልጋችሁ ማሳደስ ነው ማሰራት ነው ይቃማ ይላል። ስለዚህ የስንቱን ሀሳብ ማለት መስማት እንዳለብን እና የማንኛቸው እውነታው ትክክለኛ ወሬ እንዳለ፣ ግማሹ ደግሞ አሁን ላይ በቲክቶክ አሳድሰን መጣን፣ በቃ አራት ሺህ ብር ከፍላችሁ ማሳደስ ትችላላችሁ ምናምን ይላሉ። አላቅም የማንኛቸውን ይዘን መጓዝ እንዳለብን አላቅም። በዛ ላይ ኤምባሲ በጣም በጣም ዛማ ነው ማለት ነው። ስልክ ደውላችሁ ማናገራችሉ በጣም ዛማ ነው። እኛን የሚያስተናግዱበት ሰዓት ላይ አይመስለኝም በስልክ ማለት ነው። እዚያ ጋር ቦታው ላይ ደግሞ በጣም በጣም ኃይለኛ ዛህም አለ ማለት ነው። እና ለማንኛውም እኔ በራሴ መንገድ ደውዬ አጣርቻለሁ ማለት ነው። እሱ ምንድን ነው ትክክለኛው ነገር በቃ አንድ ሰው አስር ዓመት ከተቀመጠ የአስር ዓመት በዓመት ስድስት መቶ ብር ያስባል። አስራ ሁለትም ተቀመጠ አስራ አንድም ዘጠኝም በቃ ስድስት መቶ ሪያል በአንድ አመት ክፍያ ያለው ማለት ነው። ያንን ደምሮ ለምሳሌ አንዲት እህት አስር ዓመት ብትቀመጥ በስድስት መቶ አስባት እከፍላለች። ከዛ ደግሞ ለእንትን ሁለት ሺህ ብር ይከፈላል ተብሏል። የሁለት ሺህ ብር አለ አምስት መቶ ብር የሚከፈልበት ቦታ አለ ብለዋል። የምሸዋሪ ምናምን ነገር አለ ብቻ ከአስር ሺህ ብር ያላነሰ ነው ከአስር ሺህ ሪያል ያላነሰ ማለት ነው የምናወጣው ወጪ ስለዚህ አንዲት እህት አስራ ሁለት ዓመት እዚህ ሀገር ተቀመጠች፣ አስራ አንድ ዓመት ተቀመጠች ከተባለ ይህንን አስራ አንድ ሺህ ብር፣ አስራ ሁለት ሺህ ብር እውነት በእጇ ላይ ስላለ ነው ከፍላ የምታሰራ ወይንስ ተበድራ ነው? ተበድራስ እንዴት ነው? ያኔ ማለት ግራ ገባኝ እኔ ለማሰብ ለራሱ ማለት ነው። ምክንያቱም አስር ዓመት አስራ አንድ ዓመት ከተቀመጥን እዚ ሀገር ካአሁን በኋላ ተቀምጠን ምን ለውጥ ሊመጣ ነው? ሲጀመር መንግስት የምህረት አዋጅ ማለት እኮ ምህረት ማለት እኮ በነፃ ማለት ነው አይደለ? በነፃ ነበር ይሄ ነገር መደረግ ያለበት። ወይም ደግሞ በየዓመቱ የአንድ ዓመት ስድስት መቶ ወር ያላስባችሁ ሳይሆን የተወሰናላ ሶስት ሺ አራት ሺ ብር ከፍላችሁ አሳድሶ የሚባል ነገር ቢሆን ትንሽ ከምህረት ጋር ልናያይዘው እንችላለን። ግን ይሄ እኔ እንጃ እንዴት ነው አንድ ሰው ገንዘቡን አውጥቶ ከጠፋንበት ጀምሮ እዚህ ሳውዲ ላይ ጠፍተን እየሰራን ካለን ጀምሮ ያንን አመት ቆጥረን ከከፈልን ምህረቱ ምን ላይ ነው? በዛም መጣ በዚህም መጣ፣ ያው መንግስት ገንዘብ ይፈልጋል ለዜጎቹ አስቦ የምህረት አዋጅ ምናምን የሚባል ነገር ከዚህም ሀገር መንግስት ሆነ ከዛም ሀገር መንግስት ምንም፣ ይሄ እንትን አይለኝም ማለት ነው። ምክንያቱም ይሄን 12ሺ ሪያል ካወጣሁኝ እውነቱን ለመናገር 12000 ሪያል ካወጣሁ እስከ እስከዛሬም ይቃማ ማሰራት ምንም ችግር የለውም ማለት ነው። ማሰራት እንችላለን እኮ እስከ ዛሬም ድረስ እኔ ብዙ ቦታ ላይ 12000 ሪያል ከፍዬ ማሰራት እንደሚችል እርግጠኛ ነበርኩ ማለት ነው። ግን አልፈለኩም፣ 12000 ሪያል ከፍዬ ማለት ነው። ስለዚህ የኛ ኢትዮጵያውያን ችግር የሆነ ነገር ሲመጣ አናጣራም፣ ግር ብለን እዛ ቦታ ላይ እንሄዳለን። ስለዚህ 12000 ሪያል አንዲት እህት ተበድራ ይቃማዋን አሰራኝ ብሎ ማለት ስራ ላይ ኖር ይችላል ከስራ ልንባረር እንችላለን። ቋሚ ስራ ላይ ኖረን ይችላል። አስራ ሁለት ሺ ሪያል ቀላል አይደለም፣ በአሁኑ ሰዓት ማለት ነው፣ እንደኔ ማለት ነው። ስለዚህ ቆም ብላችሁ ሰቡ ማለት ነው፣ ይሄ አስር ሺ ሪያል ወደ ሀገር ሲላክ ስንት ነው? ከአምስት መቶ ሺ ያላነሰ ከዛ በላይ ነው፣ በአሁኑ ሀዋላ ማለት ነው። ስለዚህ ይሄን ይዘሽ ሀገርሽ ብትገቢ፣ ወይንም ይሄንን ብርሽ እጅሽ ላይ ካለ ወደ ሀገርሽ ልከሽ የተወሰነ ነገር አመሻይተሽ ሀገርሽ ገብተሽ ብትሰሪስ ቢያንስ በአምስት መቶ ሺህ ብር ወረት አትጀምሪም እኮ ትንሽ ስራ ማለት ነው። ለራሱ ትናንትና ላይ ተዲዋው እየነበርና ጓደኛ ጋር ስናወራ ማለት ነው፣ ለጓደኛዋ እህት ሱቅ ለመክፈት ምናምን ነገር አዲስ አበባ ላይ ማለት ነው፣ ሱቅ ከፍቶ የሚሰራ ልጅ አነጋግራ እሱ ያለችኝ ምንድን ነው ሁለት መቶ ሀምሳ ሺህ ወይም ደግሞ ሁለት መቶ ሺህ ብር ካላት ሱቅ መክፈት ትችላለች። ሱቅ በጣም ያዋጣል። ምክንያቱም ቢያንስ ሁለት ወር ሰርታ ሱቅ ተከፈታች፣ ሁለት ወር ተሰርቶ የቤቱን ኪራይ መሸፈን ይቻላል ማለት ነው። ምግብ ቤት ከሆነ ግን ያስጨምራል። ምክንያቱም ምግብ ቤት ላይ የምግብ ውስጥ ወንበሮች፣ እቃዎች፣ ብዙ ማቴሪያል ያስፈልጋል። ምግብ ማለት ነው ማቅረቢያዎች፣ እቃዎች አሉ። ብዙ እንደ መፍጫዎች ብዙ ነገር ስለሚያስፈልግ እቃም ስለሚያስፈልግን የምግብ ቤት ይጨምራል። ግን አሁን ልብስና እነዚህ ሸቀጣሸቀጦች ምናምን ነገር ኮንቴነሮች ምንሰራ ከሆነ በትንሽ ብር መስራት እንችላለን። ሳውዲ ላይ አሁን አንድ ሰው ምግብ ቤት ቢከፍት ሱቅ ቢኖረው የሆነ ነገር ትንሽ ህመም ቢኖረን ብንታመም እዛ ሱቅ ላይ የሚቆምልን ሰው አይኖረው፣ ሱቃችን ይዘጋል። ምግብ ቤት ቢኖረን እዛ ምግብ ቤት ላይ የሚቆምልን ሰው አናገኝም። ምግብ ቤታችን ይዘጋል። በሀገር ላይ ግን በቃ ምንም ቢሆን በሀገር ላይ ያምራል ማለት ነው እግርን ዘርግቶ መቀመጥ በሀገር ላይ ያምራል። የሰው ሀገር ያው የሰው ሀገር ነው ማለት ነው። ስለዚህ ረጋ ብላችሁ ብታስቡ የቃማ ማሰራቱ ጥሩ ነገር ነው እኮ የቃማ መኖሩ። ግን ይሄንን ካሰባችሁ አስራ ሁለት ሺ ሪያል ከከፈልን እስከ ዛሬ ለምን አላሰራንም? እስከዛሬም እስከ ዛሬም እኮ ያገዴን ነገር የለም። አስራ ሁለት ሺ ሪያል ካለን ከፊል ፈልገን ለዛ ለከፊል የሚሰጠውን ሰተን እንዲያውም አስራ ሁለት ሺ ሪያል ከተከፈለም ያው ለከፊሉ የምንሰጠው እንጂ እንደዚህ እንትን አንልም። እኔ እንዴት ተረዳሁት ከሆነ ማለት መንግስት ምን አይነት የምህረት አዋጅ ነው ለእኛ ያወጣልን መቼም ቢሆን እኔ እንጃ። ከባድ ነው የለማሰብ ማለት ነው። ስለዚህ ቶች የሆነ ነገር ስትሰሙ ጅር ብላችሁ ከመግባት ማሰብ አለባችሁ። ይሄን ያክል አመት ከቆየን እቃማ አንድ ሰው እኮ እቃማ ስላለው ስራ ያገኛል ማለት አይደለም። ያው ህጋዊ ለመሆን እንጂ እቃማ ስላለሽ አራት ሺህ ብር ትቀጠሪያለሽ ወይም ምናምን ሀተሎ። አሁን እቃማ ያላቸው ብዙ ልጆች አሉ። ሐኪም ቤት መድረሳ ምናምን ከስንት አንድ ነው እኛን ኢትዮጵያውያኖች የሚቀጥሩን ማለት ነው። ሀታ አይፈልጉንም፣ እንደዚህ እንደዚ ያለ ቦታ ላይ ማለት ነው። ስለዚህ ረጋ ብላችሁ አስቡበት። እቃማ ለማሰራት ምን ያክል ብር ነው የምናወጣው? ከዛስ መውለድ አትፈልጊም? የሆነ ህይወት አትፈልጊም? ኢትዮጵያ ውስጥ ገብተሽ አገርሽ ገብተሽ የተረጋጋ ህይወት። ይሄ ደግሞ የሚገኘው ሀገራችን ነው። ሳውዲ ላይ ትዳር አለ፣ ግን የሳውዲ ትዳር ለእኔ ማለት ነው፣ የሳውዲ ትዳር በርን ከፍቶ እንደመውጣት መውጣት ነው። ገብቷችኋል? የኢትዮጵያ ትዳር ደግሞ በርን ዘግቶ እንደመውጣት ነው። አንዲት ሴት በሯን ከፍታ ከወጣች ካላስ ማንኛውም ሰው ይገባበታል። ቤቷ ያኖረችው እቃ ያኖረችው ገንዘብ አይገኝም። ምን ለማለት ፈልጌ ነው? የሳውዲ ትዳር ማለት አንዲት ሴት ታገባላይ፣ ወደ ስራ ቦታ ትሄዳለይ፣ ወር ሙሉ ከባሏ ጋር አትገናኝም። ያ ባል እጃዛ ቤት ካለ የሚኖረው እንደፈለገ ነው የሚሆነው። እሷ ስትመጣለት ካላስ ንጹሕ ባል ሆኖ ይጠበቃታል። እሷ አዛ ባለችበት ሰዓት ግን ከሚፈልገው ሴት ጋር እንደፈለገ ነው የሚሆነው። ይሄ በአይናችን እያየን ያለ ነውና የምንሰማው ነገር ነው፣ ግዳማችን የሚሰራ ነገር ነው ማለት ነው። ስለዚህ ይሄ ህይወት እንደገና አሁን ዕቃ ማሰራሽ ከዛ ትዳር ከሌለሽ ትዳር ልትፈልጊ ነው ማለት ነው። በቃ ቃማያን ስላሰራሁኝ የግድ የሆነ ይሁን በቃ ዝም ብዬ ትዳር ልጅ መውለድ ስላለብኝ ብቻ ያገኘሁትን ትዳር በቃ መያዝ አለብኝ ብለሽ የማትፈልጊው ትዳር ውስጥ ትገቢያለሽ። ለልጅሽ እናት መሆን አትፈልጊ። ልጅ መውለድ እኮ ብቻ አይደለም፣ ልጅ መውለድ ብቻ እናትነት ላ ይሄ ሊሆን አይችልም። ልጅ ወልዶ ልጅን በስነስርዓት ማሳደግ፣ በተርቢያ አክላቅና ስነ ምግባር እንዲይዝ አድርጎ ልጅን ማሳደግ ማስተማት፣ የእናትነት ፍቅርን መስጠት ይሄ ሁሉ ነገር ከእናት የሚጠበቅ ነገር ነው። ልጅሽን ወለድሽ፣ ወይ ለቤተሰብ ወይ ለእህትሽ ወይ ለወንድምሽ ላክሽ። ብዙ የሚጎሉ ነገሮች አሉ። ወደፊት አንቺ ኢትዮጵያ ገብተሽ ልጅ አላከበረችኝም እማ እያላለችኝም የእናትነት ክብር አልሰጠችኝም ብለሽ ብትይ መብት የለሽም እዚህ ጋር። ምክንያቱም አላሳደግሻትም። ስለዚህ ትዳርም የሚጥመው ኢትዮጵያም ሆነሽ ጠንካራ ሰራተኛ መሆን አለብሽ። ግን ደግሞ ስራሽን ስትሰሪ ውለሽ ቀለም ሳት ትመጫለሽ፣ ማታ እቤትሽ ትገቢያለሽ። ኢትዮጵያም ሆነን እንሰራለን። በአሁኑ ሰ ቁጭ ብሎ የሚበላ የለም። ግን ኢትዮጵያም ሆነን ስራ ብንሰራም ከሳውዲ እንደ ሳውዲ አይሆንም። ሳውዲ ወር ወር ድረስ ሁለት ወር ድረስ ከባሏ ጋር ትገናኙም፣ በዛ መካከል ብዙ ነገር ይፈጠራል። ስታለቅስ ስትነድ፣ ኢቃማውን አሰራሽው እንጂ ያ ገንዘብሽ ይከስራል ወይ ከባልሽ ጋር የሆነ ነገር ትሰሪያለሽ ወይ ምናምን። ከዛም ስትጣሉ ያ ነገር ይከፈላል። ምን ይላል? ወይም ደግሞ ፈታኝ ለማለት ሁለት መቶ ሶስት መቶ ትጠየቅ ያለሽ፣ ያንን ትሰጫለሽ። ሹፋይዳ ያ ቃማ መኖሩ ሹፋይዳ በቃ የሆነ ጥረት ያለ ህይወት ያለው ጥሩ ዳር ያላቸው እስከ ዛሬም እየኖሩ ያሉ በቃ ቢያሰሩ ችግር የለውም። ግን ደግሞ እስከ መቼ ልጅ እየተወለደ ወደ ኢትዮጵያ እየተላከ ልጅ በእናት እጅ እናት እኛን ለፍታ አሳድጋ እንደገና በአሁኑ እድሜ ላይ እናትን ልጅን አሳድጊልኝ ብሎ መላክ። በዛ ላይ እናቶች እኮ በቃ የቁም እስረኞች ናቸው። ልጅ ከዚ ሲላክላቸው ይህን ማወቅ አለባቸው። ገበያ እንደፈለጉ መሄድ አይችሉም። ልብስ እንደፈለጉ ማጠብ አይችሉም። ከሰው ጋር እንደፈለጉ እንደ እስከዛሬው መገናኘት አይችሉም። ሰርግ ቢኖር፣ ሞት ቢኖር እንደፈለጉ መሆኑ አይችሉም። ምክንያቱም እዛ ጋ ልጅ አለ። አሁን ላይ እንደ ድሮ ሰራተኛ ማገኘት የለም። ሰራተኛ ሲጀመር ኢትዮጵያ ላይ አሁን ላይ እንዲኖር ነው የሚመስላቸው፣ በተለይ በገጠሩ ላይ ማለት ነው። ሰራተኛ ልፈልግና ለእናቴ ልስጥ ብልሽ ብታይ አታገኝም፣ ወይም በስራ የሚያግዝ ሰው ላምጣ ብቴ አታገኝም። አሁን ላይ ሁሉም ሰው በቃ ቢዚ ነው በራሱ ህይወት ማለት ነው። ስለዚህ ማሰብ አለብን። ልጅ እየወለዱ ወደ ሀገር ቤት መላክም ይሄም እናትነትን አይገልጽም ማለት ነው። ስለዚህ አስቡበት። ኢቃማ ስታሰሩ የራሳችሁን ህይወት መኖር እንዳለባችሁ፣ ምክንያቱም መቼ እንደምንሞት አናውቅም። አሁን እኛ እያሰብን ያለ ነው በቃ እሱቅ ስንሄድ ዘና ብለን እንድንሄድ፣ መዝናኛ ቦታ ስንሄድ ዘና ብለን እንድንሄድ እፈለግነው ቦታ ስንሄድ ዘና ብለን እንድንሄድ እንጂ ከዛ በስተጀርባ ምን አለ የኔ ህይወትስ? እንዴ ይሄንን የቃማኮ ስናሰራ ሀተ ቤተሰብ ደውለን መጠየቅ አለብን። እንደዚህ እንደዚህ አይነት ቀራር ወጥቷል፣ እናቴ፣ አባቴ፣ ምን ላድርግ? ወንድሜ ምን ላድርግ? ላሰራ ወይንስ ምን ላድርግ? ብላችሁ መጠየቅ አለባችሁ። እናትሽ ልጅ የበቃ ይበቃሻልና፣ የቶሎ ባገርሽ ባለሽ ነገር ተበቃቅተሽ ኖሪ ካለችሽ አባትሽ እንደዚ ብሎ ካለሽ፣ ወንድምሽ እንደዚ ብሎ ካለሽ፣ በቃ በሀገርሽ ይሻልሻል ከተባልሽ መግባት አለብሽ። ዛሬ ግቢ ሳይሆን በቃ የተወሰነ አመቻይተን ሀገራችን ሄደን ሰው የረገጠውን እንረግጣለን፣ ሰው የለበሰውን እንለብሳለን፣ ሰው የበላውን እንበላለን፣ ሰው የጠጣውን እንጠጣለን፣ እንደ ሰውን እንኖራለን። ሰው እንደሚኖር ማለት ነው። በቃ ኢትዮጵያ ኑሮ ተወደደ የተወደደ ቢባል እየኖሩ ነው ያሉት እኛ ደግሞ የአረብ ሀገር ሴቶች ዝቅ ብለን መስራትን እናውቅበታለን። በትንሽ ነገር መነሳትን እናውቅበታለን። ማታ ወደ ክፍልሽ ስትገቢ ምናልባት ሰዎቹ ሀማም ገብተው ተጸዳድተው ውሃ እንኳ የማይደፉ ሰዎች አሉ። ያ የተጸዳዱበት ደርቆ ምን ብሎ ጧት ተነስተን እኛ አፋችንን ይዘን ፈክፍገን በብሩሽ ፈክፍገን ፈክፍገን ነው የምናስለቀቀው። ይሄ አለ በእያንዳንዱ ቤት። እኔ ብዙም ቦታ ስላጋጠመኝ ማለት ነው። ዝቅ ብለን ነው የምንሰራው። ስለዚህ ኢትዮጵያ ሂደን ሳንነቅ ዝቅ ብለን ከሰራን ያልፍልናል። ኢንሻአላህ፣ ደግሞ አላህ ስብሀኑ ተዓላ እኛን ሲፈጥረን ከእርዝቃችን ጋር ነው አብሮ ይፈጠርን። ስለዚህ እኛ ስንሞት እንጂ እርዝቃችን የሚቆረጠው በዱንያ ላይ እያለን እርዝቃችን አይቆረጥም። አላህ ለእኛ የጻፈልን እርዝቃችን ከኛ ጋር አለች። ስበሙን ማድረስ አለብን። ያ ማለት የእርዝቃችን ነው የምናገኘው። ብንሰራስ ባንሰራን ብለን መቀመጥ የለብንም ግን እዱኒያ ላይ እስካለን ድረስ እርዝቃችን አለች። ስለዚህ የተመቻቸላችሁ ያኔ ኢቃማ ብታስተካክሉን ህጋዊ ብትሆኑ መሻላ ተባረካለ። ግን ደግሞ 10 ሺ 12 ሺ ሪያል ወይም ተበድረን ሊሆን ይችላል። በዛ በተበድር ነው ብር ቅንጭላታችን ጥዙ ስራ ብናጣ ብንቀመጥ በቃ መበሳጨት መናደድ እንደ አስባችሁታል። የሰው ብር ማለት እኮ በቃ ሸክም ነው ትከሻችሁ ላይ ማለት ነው። እውነትም ለመናገር ከሰው ብር ከተበደራችሁ ሸክም ሸክም ነው። ለመናገር እንኳ ሰላም ለማለት እንኳ ይከብዳችኋል። ምክንያቱም የሰው ብር ስላለባችሁ። ስለዚህ እንደኔ እንደኔ አስቡበት። ከተመቻቸና ቀላል ብር የምከፍሉ ከሆኑ አሰሩ። ግን አስራ ሁለት ሺ ሪያል ከፍለሽ አስራ ሦስት ሺ ሪያል ከፍለሽ የውዚፍ ሰተሽ እንደገና ደግሞ ለፓስፖርቱ ለምኑ ለምኑ ከባር ነው በጣም እውነቱን ለመናገር ማለት ነው። ስለዚህ አስቡበት፣ ብታስቡበት እንደ እኔ የተሻለ ይመስ እኔ እጅን አስቻለሁ። ምክንያቱም ለምን ብዬ አስራ ሁለት ሺ ሪያል ከፍዬ አስር ሺ ሪያል ከፍዬ አሰርቼ ከዛስ ለማንኛው ማለት ኢቃማ ቢኖረ ሶስት ሺ አራት ሺ ብር አልሰራ ያውዙ ሽንት ቤት ማጠብ ነው። ስለዚህ ሰራ ሰራ አድርጌ ያለኝን ነገር ማስተካከል ያለብኝን ነገር አስተካክዬ በትንሽ በተወሰኑ እንትኖች ውስጥ አገሬ ገብቼ ከላስ አላህ እንደፈቀደ የለኝ የራሴን ስራ እየሰራው በሀገሬ አላህ የሰጠኝን ሀያት ይዤ መኖር ነው የምፈልገው እንጂ አስራ ሁለት ሺ ሪያል ወደ ኢትዮጵያ ስልኩ ስንት ነው? ተኸየሉ ኬፍ ማለት ነው። ስለዚህ አስቡበት። መጀመሪያ እዛ ህይወት ውስጥ ከምገቡ ፓስፖርት ምናምን ብድር ውስጥ ገብታችሁ ኢቃማ አሰርታችሁ ስራታችሁ ስትቀመጡ ከሚጸጽታችሁ መጀመሪያ አሰቡበት። ዱባይ ላይ ብዙ ልጆች ኢቃማ ተበድረው ተዛም ተዘመምተው አሰሩ ስራ ከየት ይምጣ? ያን ብድር ማን ይስጥላቸው? ግብቶቹ በእዳ ሲያዙ እንደገና ሀገር ደውለው ከዛ ከባንክ ብር ወደ ዱባይ አሳው አሳውለው ወይም ደግሞ አሳስበው እዛ አሰጥተው ምናምን ነገር ስራ ከየት ይምጣ? እንደነገርኳቸው እኛ ኢትዮጵያውያንን ሐኪም ቤት ሆነ መድረሳም ሆነ አይ ቦታ ልብስም ሸቀጣ ሸቀጥ ምናምን ልብስ ለመሸጥ ወደ ሱቅ የሚቀጥሩን ትንሽ ትንሽ ውስን ናቸው ማለት ነው። አንቀጠርም። ስለዚህ ያው አነሰም ማደግም ያው ወደ ማዲያም ቤት ፍለጋ ነው ስራ የምንወጣው ማለት ነው። ስለዚህ ያው እሰቡበት ነው የኔ መልእክቴ፣ ሁሉም ሰው በሚዲያ በቃ ለእንትኑ ለዩቱቡ እና ለቲክቶክ ምናምን ለመሰብሰብ እንጂ በቃ የሆነ ፍሬ ያለው ነገር ማውራት ትተዋል ማለት ነው። ገብቷችኋል? ፍሬ ያለው ነገር የሰው ልጅ ችግር ውስጥ የሚከት እንጂ ከችግር የሚወጣ ሰው እኮ የለም በአሁኑ ሰዓት ችግር ውስጥ የሚከት ብቻ ነው። እዛ ችግር ውስጥ ተገባችሁ ብር ተበደራችሁ ያን ሁሉ ነገር ካደረጋችሁ በኋላ እንዴት ነው መወጡት? ስለዚህ ይሰቡበት። የዛሬ መልክቴ፣ እኔ በጣም ግራ ስለገባኝ ነው። ከሳምንቱን አዳምጫለሁ፣ አይቻለሁ፣ አንብቤ ያለው የተወዛገበ ነገር ነው የሰማሁት ማለት ነው። እና እንሻላ የጥሩ የሆነና የማትጸጸቱበትን ውሳኔ ወስኑም። ሰላም አሌኩም ወረሕመቱላ በረካቱ።